በቀዳማዊ ኃይለ ሥላሴ ሐሳቡ ተጠነሰሰ። በቀድሞ የደርግ መሪ መንግሥቱ ኃይለ ማርያም ወንዞች ይገደቡ የዋሉ ለልማት በሚል ዘመቻ ተቀሰቀሰ። በጠቅላይ ሚኒስትር መለስ ዜናዊ ሥራው ተጀምሮ በአሁኑ መሪያችን ዶክተር አብይ አሕመድ ግድቡን አጠናቀው ሊያስመርቁት ከጫፍ ደርሰዋል። የ14 ዓመት እልህ አስጨራሽ ትግል፣ 120 ሚሊዮን ሕዝብ አሻራ ያረፈበት፣ ባለሙያዎቹም የእኛው ሀገር ልጆች፣ ገንዘቡም ከእኛው ዜጎች፣ ግድቡም በእኛው ሀገር ኢትዮጵያ፣ ወንዙም የእኛው ሀገር ገር አባይ ነው። በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የመሠረተ ድንጋይ የተጣለው ከዛሬ 14 ዓመት በፊት ነበር። በአምስት ዓመት ውስጥ ያልቃል ቢባልም 80 ቢሊዮን ብር ይፈጃል ተብሎ የነበረ ቢሆንም 14 ዓመት ፈጅቶ 200 ቢሊዮን ብር ኢንቨስት ተደርጎበት በመጪው መስከረም ወር ሥራው ተጠናቆና አልቆ ለመመረቅ እንደሚበቃ ጠቅላይ ሚኒስትሩ ጠብ ያስተላልፈዋል። ይኸው ግድብ በአሁኑ ሰዓት 98 በመቶ የሚሆነው ሥራው የተጠናቀቀ ሲሆን፣ ቀሪው 2 በመቶ በቀጣይ 3 ሶስት ወራት ውስጥ ተጠናቆ እንደሚያልቅም ተነግሯል። አንድም ብር በብድር ለግንባታው አልዋለም። አንድም የውጭ ዜጋ ልደግፋችሁ ብሎ አልመጣም። ከመቶ ብር ጀምሮ የኢትዮጵያ ገበሬና ነጋዴ ባሰባሰበው የቦንድ ግዢ የግብፅን ሆይሆይታ ተቋቁመን በ14 ዓመት ልብ አስጨራሽ ትግል በ200 ቢሊዮን ብር ስለተጠናቀቀ ነው ለዓለም አግራሞትን የቻላል መንፈስን ለማሳየት ይሄ የአፍሪካ ትልቁ የሃይድሮ ኤሌክትሪክ የኃይል ማመንጫ ግድብ በስኬት የተፈጸመ የትውልድ ሽግግርን ያስተናገደ በድል ላይ ሌላ የድል አክሊል የአንድነት አሻራ ጎልቶ የታየበት የብሔራዊነት አርማ የጋራ ሥራ ውጤት የጋራ ጽናት ምልክትም ነው። መንግሥት የግድቡን መመረቅ ዓለም አቀፋዊ አጀንዳ ለማድረግ በከፍተኛ ወኔ እየተንቀሳቀሰ ነው። ይሁኑ ነገር የተፈለገው የታላቁ ህዳሴ ግድብ በአፍሪካ ትልቁ ግድብ ስለመሆኑ ለማሳየትና ኢትዮጵያ በክፍለ ዘመኗ ከሰራቻቸው ትላልቅ ታሪኮች ከማይረሱ አሻራዎች ውስጥ አንዱ ለማድረግ ነው። ኢትዮጵያ ከዚህ ግድብ የኤሌክትሪክ ከማምንጨት በዘለለ በዲፕሎማሲ ቀር ያቀረቧ በዓለም ሀገራት ክብርና እምነቷን ትጎናጸፋለች። በአፍሪካ ቀንድ ምሳሌ ከመሆን ባለፈ ከበርካታ ሀያላን ሀገራት ጋር ያለምንም ቅድመ ሁኔታ ከአባልነት ያለፈ ተሰሚነትና ድምፅ ሰጭነት ቦታን ታገኛለች። በዓለም ላይ ያሉ ሀገራት የሚከበሩት ቢያንስ ሁለት ነገራትን ሲኖራቸው ነው። አንደኛው ኢንተርናሽናል ደረጃውን የጠበቀ ግዙፍ ፕሮጀክት ወይም ግድብ ሲሆን ሁለተኛው ደግሞ በንግድ መተላለፊያ ትራንዚት መስመር በሆነ ባህር ላይ አባል መሆንና የባህር በር ባለቤት መሆን ነው። እነዚህ ሁለት ጉዳዮች ለአንዲት ሀገር እጅግ በጣም ወሳኝ ነገሮች ናቸው። ኢትዮጵያ እነዚህን ሁለት ነገራቶች ለማሳካት ታዲያ ያላሳለሰ ጥረትና ዋጋ የተከፈለበት የመስዋዕትነት ጊዜን አሳልፋ አንደኛውን አሳክታለች። የህዳሴ ግድቡንም ልታስመረቅ ነው። ሁለተኛውንም ቢሆን ለማሳካት ከግድቡ ያልተናነሰ ትግልና መስዋዕትነትን እያደረገች ነው ለዚህም ነው ይህንን ጥሪ ጠቅላይ ሚኒስትሩ በተለያዩ የአውሮፓ ሀገራት እየዞሩ የጥሪ ካርዱን በአካል ተገኝተው የሰጧቸው ለዚህም ነው የጥሪ ዘመቻው ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራቡ ዓለም እስከ ሩቅ ምስራቅ ላሉ የዓለም ዜጎች በሙሉ የደስታችን ተካፋይ ሆኑ እያሉ ጥሪ ያቀረቡላቸው